ሰላም ሰላም፣ ጤና ይስጥልኝ። እንዴት ዋላችሁ? ትትና ነኝ። ዛሬ በምግብ ዝግጅት እንግዲህ ከቸው እያያለሁ አሁን የዘጋጀውት ይህ ችክን ብረስት ነው። ዝንጅብል ነጭ ሽንኩርት ላይ ላ ያርጌበታለ ይታያችኋል። ምች እዚ ጋር ሶልት አለ ጫው እናደርግበታለን። እዚ ጋር ሶልት አለ ቁንዶ በርበሬ ብላክ ፔፐር እዚ ጋር አንትን ነው፣ እንደ ድል ነገር ነው ቺሊ ፔስት ነው። ቺሊ እንትን ነው። እዛ ደግሞ ፓፕሪካ አለ። እነዚህን በመጠቀም ሶሪ ይለቃላት። እነዚህን በመጠቀም ምርጥ የሆነ መኮሮኒ እንሰራለን ማለት ነው። እንግዲህ ከሁሉም ከእያንዳንዱ ላይ እናደርጋለን። አንዳንድ ማንኪያ የሚሆን ማለት ነው። አንድ ማንኪያ ሲ ቲስፖን ነው የሻይ ማንኪያ በመጠቀም ማለት ነው። እዚህ ጋ ብላክ ፔፐር አለ። እንተና ፓፕሪካ አድርጌበታለሁ። ሶልት ትንሽ አረግበታለሁ። ጫው ነው እንደምታዩት። ብላክ ፔፐሩን አሁን ብላክ ፔፐሩን አረግበታለሁ። ብላክ ፔፐር እናደርግበታለን። እናንተ በምትፈልጉት መጠን ማድረግ ትችላላችሁ። እናድርጊያለው። እኔ ጄ ስለታጠብ በጄ ነው ተቀላቀለው። እኔ ጓን ብዙ ማያስደስተኝ፣ እንደነገራችሁ ላይ ጓንት መጠቀም ብዙ አይመርጥ ማለት ነው። ሚክስ አደረገዋለሁ ሁሉንም ማለት ነው። እንደምታዩት ነጭ ሽንኩርት አለው ዝንጅብል አለው፣ ጅንጅብል ጂንጀር ፔስት ሆኖ እየተጠቀምኩ ነጭ ሽንኩርት አለ ፍሬሽ ሁሉ ነው። ፓፕሪካ አለው፣ ቺሊ ፔስት ማርኬት አለው፣ ሶልት አለው፣ ብላክ ፔፐር አለው። እንደዚህ ቀነነ ለተወሰነ ሰዓት ሸፍነን ከደረን ፍሪጅ ውስጥ እናስቀምጠዋለን። ሜሪኔት እንዲሆን ማለት ነው ቅመሙን በደንብ እንዲያገኘው ፍራፍሬ አንድ ነገር አስቻለሁ። ሎሚ፣ የሎሚ ጁስ። ሎሚ ትንሽ ጨምቀን ብናደርግበት ደግሞ ሞር ይጣፍጣል። እኔ የተጠቀምኩት ግማሽ ሎሚ ነው ነው ሚክስ ሚክስ ሚክስ አድርገን ደብል አልቀ ማለት ነው። ፍሪጅ ውስጥ ለአስር ደቂቃ ለአስር ደቂቃ እንደ ሰአታችሁ ሰአት ካላችሁ ዥም ሳትን ቢቆይ ይጣፍጣል፣ ያምራላ እዚ ጋ ቀይ ሽንኩርት አዘጋጅቻለሁ። እዚ ጋ ነጭ ሽንኩርት አዘጋጅቻለሁ። መጥበሻችንን እና መስላችኋል ተ ተተራ እንግዲህ መጥበሻችንን እናግላለን። ከዛን ቀጥለን እኔ መጀመሪያ የማስገባው ነጭ ሽንኩርቱን ነው ነው። ነጭ ሽንኩርትን ነው የማደርገው። ከዛም ፈጥጊ አው ይያር ይችላል አያ ያራል ምናምን ልትሉት እኔ ያው ያረኩት ትንሽ በዚህ ላይ እንግዲህ የዶሮ መጀመሪያ ላይ የጨመርኩትን አይታችኋላ። ቂቢውን ያጥቱ የገበታ ቂቢ አደራችሁ። ከዛም በኋላ እሱ ታክሊ የቀመምኩትን ቺክን እንደዚህ ብራውን እስኪሆን ድረስ እናስራለን ማለት ነው። ቺክን በዚህ ደረጃ በስሏል ማለት ነው። አሁን አወጣዋለሁ። በቃ ሆኗል ብራውን አሁን አወጣና የተጠራው ነጭ ሽንኩርት እና ሽንኩርት ማት ና ማርቂ ያርቁላላለው አብራቸውን ቆዩ እዚች ላይ አሁን እ መጥበሻ ንቀይበ በዛው መጥበሻ ነው የምሰራበት። አሁን እንትን ልበታለው ማለት ነው እዚህ ላይ ነጭ ሽንኩርቴ፣ ቀይ ሽንኩርቴ መጀመሪያ ነጭ ሽንኩርቴ ትንሽ ቀጥ ያለ ያለው ላይ ትንሽ ዘይት አደርግበታለሁ። አሁን ደግሞ ቀይ ሽንኩርት እንጨምራለሁ። ሽንኩርት አድርጊ። እንደዚህ ጥብስ ካደረግኩ በኋላ እንደዚህ ካደረግኩ በኋላ በነገራችን ላይ ዛሬ እንትኑን ችግር እንትን አለ፣ የዶሮ መረቅ አለ ወይም መጨመርስላለው ጋ ያዘጋጀውትን ቲማቲም ጨምራለሁ ከዛ እናዋሀድ እና እናቁላለዋለን። እዛን ራስ ቀራጭ ሆኖ መስራት በጣም ከባድ ነው። ወይንም ሞባይል ሆልደር ካልተገዛ ስጠቀር ነበረኝ ትንዳበቱ ትንጀ ይሄ በጣም ጣፋጭ ነው የሚሆነው

አርጋ ነው ጣፍጣል። እንገርማችሁ እንደዚህ ለኩ እንኳን የቲማቲም ሰርታችሁ ስልስ ሰፋችሁ አርጋችሁ በስት ጣህ ስትበሉት ያ እንግዲህ ሁላት መጨረሻ ይሄን ይመስላል። ሚክስ አደረግን። እንዴት እንዳሚያመሩ ሽታው ዋው ነው። ለመብላት ባተናት። ሰላም ጤና ይስጥልኝ። እንግዲህ ከወደዳችሁት ቪዲዮ ላይክ፣ ኮሜንት፣ ሼር አርጉ። እንዲሁም ሰብስክራይብ አርጉ። እንግዲህ የሚሰጡኝ ና ስቴታስ አይቼ በሚቀጥለው ቪዲዮ ይመለሳለሁ። ሰላም ሁኑልኝ። እግዚአብሔር ኢትዮጵያ ልዋት እንግዲህ ቀርቧል። በዚህ መልኩ ሰርብ ተደርጓል ማለት ነው። ልንበላ ነው።